ጴጥሮስ ስለ እንስሳት ምን ራእይ አይቶ ነበር? በሐዋርያት ሥራ 10፣ ጴጥሮስ በኢዮጴ ሰገነት ላይ ሲጸልይ ኃይለኛ ራእይ አየ። ተርቦ በህልሙ ውስጥ ወደቀ። በራእዩም አንድ ትልቅ አንሶላ ከሰማይ ሲወርድ አየ፤ ሁሉንም ዓይነት ንጹሕና ርኩስ የሆኑ እንስሳት የሞሉበት። ጴጥሮስ ሆይ፣ ተነሳ አርደህ ብላ የሚል ድምፅ ተናገረው። ጴጥሮስም ደንግጦ፣ ጌታ ሆይ፣ አይደለም፣ ርኩስ ወይም ርኩስ ከቶ በልቼ አላውቅም፣ ሲል መለሰ። ድምፁም፣ እግዚአብሔር ያነጻውን ርኩስ አትጥራ፣ ሲል መለሰ። ይህ ራእይ አስፈላጊነቱን ለማጉላት ሶስት ጊዜ ተከስቷል። ጴጥሮስ ምን ማለት እንደሆነ እያሰበ ተወ። ብዙም ሳይቆይ ሮማዊው የመቶ አለቃ የነበረው የቆርኔሌዎስ መልእክተኞች ወደ ጴጥሮስ ቤት መጡ። ቆርኔሌዎስ እግዚአብሔርን የሚፈራ አሕዛብ ነበርና ጴጥሮስን የመላክ ራእይም ያየ ነበር። መንፈስ ቅዱስ ጴጥሮስን ያለ ምንም ማመንታት ከሰዎቹ ጋር እንዲሄድ ነግሮታል። ጴጥሮስ ራእዩ ስለ ምግብ ብቻ ሳይሆን ስለ ሰዎችም እንደሆነ መረዳት ጀመረ። እግዚአብሔር ለጴጥሮስ እያሳየው የነበረው መዳን ለአይሁድ ብቻ ሳይሆን ለአሕዛብም ጭምር ነው። ራእዩ ጴጥሮስ አምላክ አድሏዊ እንዳልሆነ እንዲገነዘብ ረድቶታል። ጴጥሮስ ለቆርኔሌዎስና ለቤተሰቡ ሲሰብክ መንፈስ ቅዱስ በሐዋርያት ላይ እንደወረደ በእነርሱ ላይ ወረደ። ይህ ወቅት በቀደመችው ቤተ ክርስቲያን ለሁሉም ብሔራት ባላት ተልእኮ ውስጥ ትልቅ ለውጥ አሳይቷል።